እንደዚህ የሚያማምሩ ባነሮችን እንዴት በስልካችሁም ሆነ በኮምፒውተራችሁ መስራት እንደምትችሉ የማሳያች ሆናል። እጅግ በጣም ነው የሚያማምሩት፣ ማለት ነው ለዩቲዩብ ቻናላችሁ ባነር መስራት እጅግ አስፈላጊ ነገር ነው ማለት ነው። ይህም ለሚጠቅማል ካላችሁኝ አንድ ሰው ዩቲዩብ ቻናላችሁ ላይ በሚገባበት ሰዓት የዩቲዩብ ባነራችሁ ነው የሚያው ማለት ነው። እዛ ላይ ደግሞ ዩቲዩብ ቻናላችሁ የሚሰራው ነገር አጠር በማድረግ በመጻፍ ሰዎች እናንተንም ሰብስክራይብ ያደርጓችኋል ማለት ነው። እጅግ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ እጅግ በጣም በቀላሉ እንዴት በስልካችሁም ሆነ በኮምፒውተራችሁ መስራት እንደምትችሉ የማሳየችሁ ይሆናል። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰቡ አባል መሆን ትችላላችሁ ማለት ነው። ቪዲዮንም ላይክ አድርጉት። አሁን ወደ ቪዲዮ፣ በመጀመሪያ ወደ ጉግል ክሮም በመግባት www.canva.com ብለን ሰርች እናደርጋለን ማለት ነው። በዚህ መልኩ ወደ ካንቫ ዌብሳይት ያስገባናል። ወደ ዌብሳይቱ በዚህ መልኩ ከገባችሁ በኋላ እዚህ ጋር እንደምታዩት ሰርች ቴምፕሌት የሚላለን ማለት ነው። እሱ ላይ ዩቲዩብ ባነር ብለን እናስገባለን ዩቲዩብ ባነር ብለን እንጽፋለን ማለት ነው። አሁን እኔ በዚህ መልኩ ጽፌ አለሁኝ። እዚህ ጋር እንደምትዋቸው በጣም የሚያማምሩ ባነሮችን እጅግ በጣም በቀላሉ ማግኘት እንችላለን ማለት ነው። እነዚህም ባነሮች በመጠቀም ዩቲዩብ ቻናላችንን ማሳመር እንችላለን ማለት ነው። እዚህ ጋር እንደምትዋቸው በጣም የሚያማምሩ ባነሮች አሉ። እናንተስ ለኢንተርቴንመንት መሰሩ ከሆነ ዩቲዩብ ባነር ኢንተርቴንመንት ካላችሁ በኢንተርቴንመንት ዙሪያ ያመጣላችኋል ማለት ነው። ስለ ኢዱኬሽናል ኮንተንት የምትሰሩ ከሆነ በምትፈልጉት ኮንተንት እዚህ ጋር ሰርች በማድረግ ማግኘት ትችላላችሁ ማለት ነው። እጅግ በጣም የሚያማምሩት እዚህ ጋር እንደምታዩቸው ስለ ጌሚንግ አለ፣ ስለ ኢዱኬሽናል አለ፣ ስለ ኢንተርቴመንት አለ፣ ፕራንክ የፈለጋችሁት ነገር አለ ማለት ነው። እናንተ እዚህ ጋር ብቻ ሰርች በማድረግ ማስገባት ትችላላችሁ ማለት ነው። አሁን እኔ እዚህ ጋር እንደምታዩት በጣም የሚያማምሩ ባነሮችን አምጥቶልኛል ማለት ነው። ለምሳሌ እነዚህን ባነሮች በራሳችሁ ስታይል እንዴት መጠቀም እንደምትችሉ የማሳያችሁ ይሆናል። እናንተ ወደ ራሳችሁ ዩቲብ ቻናል ስም መቀየር ትችላላችሁ፣ እነዚህ ጽሁፎች ማለት ነው። በራሳችሁ ሎጎ መጠቀም ትችላላችሁ ማለት ነው። እንዴት አሪፍ አሪፍ የሆኑ ሎጎዎችን መስራት እንደምትችሉ የሰራሁት ቪዲዮ አለ። ታች ዲስክሪፕሽን ቦክስ ላይ ወይም ኢንዲስክሪን ላይ አስቀምጥላችኋለሁ ማለት ነው። እነሱን ብታዩ በጣም አሪፍ ነው። አሪፍ አሪፍ የሆኑ ሎጎዎችን እንዴት መስራት እንደምትችሉ ሰርቻለሁ ማለት ነው። እነሱን ሎጎዎች በጣም በቀላሉ መስራት ትችላላችሁ። አሁን ወደ ባነራችን ስንመለስ ለምሳሌ ይሄኛውን ባነር መርጫ አለው ማለት ነው። እዚህ ጋር እንደምታዩት ሌላ ጽሁፍ ነው ያለው። ይሄኛውን ጽሁፍ ደግሞ ወደ ራሳችን ቻናል ስም በመቀየር ወይም በፈለግነው ጽሁፍ መቀየር እንችላለን ማለት ነው። እዚህ ጋርም ሎጎውን ወደ ራሳችን ዩቲዩብ ቻናል ስም መቀየር እንችላለን። ለምሳሌ እዚህ ጋር ጽሁፍን በጅ ስነካው በዚህ መልኩ ከላይ ዲሌት የሚል አለ ማለት ነው። እኛ ደግሞ እዚህ ጋር ዲሌት የሚለውን መንካት የለብንም። ከስር ኤዲት የሚል አለ ማለት ነው ኤዲት የሚለውን በመንካት የራሳችንን ዩቲዩብ ቻናል ስም ወይም የፈለግነውን ጽሁፍ እዚህ ጋር መጻፍ እንችላለን ማለት ነው። እኔ ለምሳሌ አቤን ዩቲዩብ ብዬ አስገብቻለ። በዚህ መልኩ ገብቶልኛል ማለት ነው። ከስር ያለውንም በዚህ መልኩ መቀየር እንችላለን ማለት ነው። የጽሁፉን ከለር መቀየር እንችላለን ማለት ነው። ከፈለጋችሁ በቢጫም በቀይም በፈለጋችሁት ከለር እናንተ መምረጥ ትችላላችሁ ማለት ነው። እዚህ ጋ ከለር የሚለውን በመንካት እናንተ በፈለጋችሁት አይነት ከለር መቀየር ትችላላችሁ። እንዲሁም ደግሞ የጽሁፉን ፎንት መቀየር ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ከለር የሚል አለ። ከለር የሚለውን በመንካት በፈለግኩት ከለር ማስቀመጥ እችላለሁ ማለት ነው። እዚ ጋር እንደምታዩት በጣም ብዙ አይነት ከለሮች አሉ። እናንተ በፈለጋችሁት ከለር ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ በቢጫ አስቀምጨዋለሁ ማለት ነው። እናንተ በፈለጋችሁ ከለር ማስቀመጥ ትችላላችሁ። ከስርም ደግሞ ጽሁፍ አለ። ይሄን ጽሁፍ ደግሞ ወደ ራሳችን ጽሁፍ መቀየር እንችላለን ማለት ነው። ለምሳሌ በአማርኛ እዚህ ጋር አቤኒቲዩ ብዬ አስገባለታለሁኝ። እዚህ ጋር እንደምታዩት አቤኒ ትዩብ ብዬ አስገብቻለሁኝ ። ከለሩንም መቀያየር ትችላላችሁ ማለት ነው። እዚህ ጋር እንደምታዩት በጣም ነው የሚያምረው። ሌላኛው ነገር ደግሞ እዚህ ጋር ሎጎ መቀየር እንችላለን ማለት ነው። ወደ ራሳችን ዩቲዩብ ቻናል ስም ሎጎ መቀየር እንችላለን። እዚህ ጋር አንድ ፎቶ አለ ማለት ነው። ፎቶን በመንካት ወደ ራሳችን ዩቲዩብ ቻናል ስም እንቀይራለን። አንዴ ፎቶን እነካዋለሁ ማለት ነው። እዚህ መልኩ ፎቶን በምትነኩበት ጊዜ ሪፕለስ የሚል ከስር ያመጣላችኋል ማለት ነው። እሱን አንዴ ስትነኩት ወደዚህ ፔጅ ያስገባችኋል ከላይ አፕሎድ ፋይል የሚል አለ ማለት ነው። አፕሎድ ፋይል የሚለውን በመንካት ወደ ፋይላችሁ ያስገባችኋል። ለምሳሌ እዚህ ጋር ዲቫይስ የሚለውን በመንካት ወደ ጋለሪ ይገባሉ ማለት ነው። እናንተ የምትፈልጉትን ፎቶ ወይም ሎጎ ማስገባት ትችላላችሁ። እኔ ለምሳሌ የራሴን የዩቲዩብ ቻናልን ሎጎ አስገባለሁኝ ማለት ነው። እዚህ ጋር በዚህ መልኩ ሎጎዬን አስገባለሁኝ። እዚህ ጋር እንደምታዩት በጣም በሚያምሩ ሁኔታ አስገብቶልኛል። እሱን ትንሽ ሳይዙን በፈለጋችሁት ሳይዝ ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር እንደምትወት አስገብቻለሁኝ። በጣም ነው የሚያምረው ማለት ነው። እዚህ ጋር የዩቲዩብ ቻናሌ ስም አለ። ከስር ደግሞ ሰብስክራይብ የሚል በተን አለ ማለት ነው። እና በጣም ነው የሚያምረው። እናንተም በፈለጋችሁት አይነት ዲዛይን እነዚህ የሚያማምሩ ባነሮች መስራት ትችላላችሁ። እጅግ በጣም ቀላላችሁ ማለት ነው። በዚህ መልኩ ከሰራችሁ በኋላ ደግሞ አሁን ይሄንን ባነር ጨርሰናል ማለት ነው። የሚቀረን ደግሞ ዳውንሎድ ማድረግ ብቻ ነው ማለት ነው። ከስር አፕሎድ የሚል አለ ማለት ነው። አፕሎድ የሚለውን ስትነኩት ወደ ጋለሪያችሁ ወይም ወደ ፋይላችሁ ያስገባላችኋል ማለት ነው። እዚህ ጋር ዳውንሎድ የሚል አለ። ዳውንሎድ የሚልን እነካዋለኝ። ዳውንሎድ የሚልሆን ስትነኩት በዚህ መልኩ እዚች ጋር ምንም አይነት እዚህ ጋር የምነካኩት ነገር የለም። ዳውንሎድ የሚልሆን ስትነኩት ቀጥታ ዳውንሎድ ይሆንላችኋል ማለት ነው። እዚህ ጋር እንደምታዩት ዳውንሎድ እየሆነ ነው። በጣም ነው የሚያምረው ማለት ነው። እናንተ በቀላሉ እነዚህ የሚያማምሩ ባነሮችን በስልካችሁ ሆነ በኮምፒውተራችሁ መሰራት ትችላላችሁ። ይህ ቪዲዮ እንደጠቀማችሁ እርግጠኛ ነኝ። ለዚህ ቤተሰብ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ ቪዲዮን ላይክ ማድረግ እንዳይረሱ። ያልገባችሁ ጥያቄ ካለ ኮሜንት ስለ አስቀምጡልኝ የሁላችሁን መልሳለሁ ማለት ነው። በሌላና በአስተማሪ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።